የተወደዳችሁና የተከበራችሁ የአጎ ሚዲያ ተከታታዮቻችን አጎ ሚዲያ ዛሬም እንደ ትላንት ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አጎ ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እነሆም። በአማራ ክልል በአገባዊ ብሔረሰብ ዞን ውስጥ ፋኖ ከፍተኛ ችግር እየፈጸመ ነው ተባለም። በስፋት እንቃኘዋለን። የኢትዮጵያ ሲቪል አቪሽን ባለሥልጣናቱ ዮሐንስ አበራን የተቋሙ ዋና ዳይሬክተር አድርጎ ሾመም። ይህንንም አብራችሁን ስትቆዩ ታደምጡታላችሁ። ኢትዮጵያና አሜሪካ በሰላምና ጸጥታ ያላቸውን ትብብር አጠናክረው ይቀጥላሉ ሲሉ ፊልድ ማርሻል ብርሃኑ ጆላ ተናገሩም። በዝርዝር የምንመለከተው ጉዳይ ይሆናል። የእስራኤል የመከላከያ ሚኒስትር ሂዝቦላ ከኢራን ጋር ጥምረት እንዳይፈጥር አስጠነቀቁም። ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት ሁለት ሳምንታት ውስጥ በኢራንና እስራኤል ግጭት ውስጥ በቀጥታ ስለሚኖራቸው ሚና ከውሳኔ እንደሚደርሱ ነጩ ቤተ መንግስት አስታውቀዋል።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 በአማራ ክልል በአገዋዊ ብሔረሰብ ዞን ውስጥ በርካታ ህገወጥ ተግባሮች እየተፈጸሙ መሆናቸውን ከአገዋዊ ዞን በየጊዜው ለአገው ሚዲያ የሚደርሱ ታማኝ ምንጮች ያመለክታሉ። በአማራ ክልል በአገዋዊ ብሔረሰብ ዞን ውስጥ በርካታ ህገወጥ ተግባሮች በሁሉም ወረዳዎች እየተፈጸሙ ሲሆን በፋኖ ቡድን ደግሞ በርካታ ግድያዎች እገታዎችና ዘረፋዎች እየተፈጸሙ መሆናቸውን የአገው ሚዲያ ታማኝ ምንጮች አረጋግጠዋል። በአማራ ክልል ባዊ ብሔረሰብ ዞን ዳንግላ ወረዳና ና ፋግታ ለኮማ ወረዳ በዚህ ሳምንት ውስጥ በርካታ ሰው እንደተገደለ አገው ሚዲያ ማረጋገጥ ችለዋል። የብሔረሰብ ዞኑ አስተዳደርና የክልሉ መንግስት ግን በአገው ህዝብ ላይ እየተፈጸመ ያለውን ሰቆቃ ገልጸው እንደማያውቁ ለመረዳት ተችለዋል። እንደ ምንጮቻችን ከሆነ ያገው ህዝብ ሞትና መሬት ወረራው የዞኑን አመራር የሚያስደስት እንጂ የሚያሳስበው ጉዳይ እንዳልሆነ ገልጸዋል። የኢትዮጵያ ሲቪል አቪሽን ባለስልጣናቱ ዮሐንስ አበራን የተቋሙ ዋና ዳይሬክተር አድርጎ ሾመም። ባለፉት ሦስት ዓመታት ተቋሙን በኃላፊነት ሲመሩ የቆዩት አቶ ጌታቸው መንግስቴ የአፍሪካ ሲቪል አቪየሽን ኮሚሽን የአየር ትራንስፖርት ዘርፍ ዳይሬክተር ሆነው መሾማቸው ተነግረዋል። አቶ ጌታቸው ከዚህ ቀደም የትራንስፖርት ሚኒስትር ሚኒስትር ዴታ በመሆን ያገለገሉ ሲሆን ወደ ሲቪል አቪሽን ባለሥልጣን ኃላፊነት የመጡት ከ13 ዓመት በላይ ተቋሙን በኃላፊነት ሲመሩ የነበሩትን ኮሎኔል ወሰንየለህ ሁነኛውን ተክተው ነበር። የተቋሙ አዲስ ዋና ዳይሬክተር በመሆኑ የተሾሙት አቶ ዮሐንስ አበራ የኢትዮጵያ ሲቪል አቪሽን ባለስልጣን ከአየር ትራፊክ ተቆጣጣሪነት አንስቶ በተለያዩ ኃላፊነቶች ላይ ማገልገል ችለዋል። ወደ አዲስ ኃላፊነት ከመምጣታቸው በፊትም የአየር ትራፊክ ማኔጅመንት ዳይሬክተር ሆነው ሲያገለግሉ ቆይተዋል። ኢትዮጵያና አሜሪካ በሰላምና ጸጥታ ያላቸውን ትብብር አጠናክረው ይቀጥላሉ ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹም። ኢትዮጵያና አሜሪካ በሰላምና ጸጥታ ጉዳይ ያላቸውን ሁለንተናዊ ትብብር አጠናክረው ይቀጥላሉ ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ፊልድ ማርሻል ብርሃኑ ጁላ ገለጹም። ፊልድ ማርሻል ብርሃኑ ጁላ የአሜሪካ በአፍሪካ ዛፍሪኮም አዛዥ በጀኔራል ማይክል ላንግሊ የተመራ ልዑክ ቡድንን ተቀብለው አነጋግረዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት አሜሪካና ኢትዮጵያ ከ100 ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት እንዳላቸው አስታውሰዋል። ሁለት ወዳጅ ሀገራት በቀጣይ በመከላከያ ዘርፉ በትብብር ለመስራት በሚያስችሉ ጉዳዮች ላይ መግባባት ላይ መድረሳቸውን ተናግረዋል። በቀጠናው ባለው ሁኔታ የጋራ መግባባት የተያዘበትና በተለይም በቀይ ባህርና በአፍሪካ ቀንድ አካባቢ በሚታዩ የጸጥታ ጉዳዮች ላይ ለጋራ ተጠቃሚነት በትብብር ለመስራት በሚያስችሉ ጉዳዮች ላይም ተስማምተዋል። ጀኔራል ማይክል ላንግሊ በበኩላቸውም ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና ያላት ሀገር መሆኗን አውስተዋል። በተለይም በሶማሊያ ሰላምን ለማስፈንና ሽብርተኝነትን ለመዋጋት እያደረገች ላለው ጥረት ያላቸውን አድናቆት ገልጸዋል። በውይይታቸው በቀጠናው ያለውን ሁኔታ በግልጽ እንደተረዱ ጠቁመው በቀጣይ በወታደራዊና ጸጥታ ጉዳዮች ላይ በጋራ ለመስራት መስማማታቸውንም ተናግረዋል። በውይይቱ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ ከፍተ ከፍተኛ የኢትዮጵያ እና የአሜሪካ ወታደራዊ አመራሮች መገኘታቸውን የመከላከያ ኦንላይን ሚዲያ ለፋና ዲጂታል ገልጿል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የሊባኖስን ኢዝቦላህ ቡድን ጥንቃቄ እንዲያደርግ አስጠንቅቀዋል። እስራኤልን በሚያስፈራሩ አሸባሪዎች ላይ ተገስታችን ቀጭን ነው ሲሉም ዝተዋል። የኢዝቦላህ ዋና ጸሐፊ ከቀደምቶቹ ትምህርት እየወሰደ አይደለም፣ እናም በኢራን አምባገነን ትዕዛዝ መሰረት በእስራኤል ላይ እርምጃ እንደሚወስድ እየዛተ ነው ሲሉ ካትዝ በኤክስ ገጻቸው ላይ በለጠፉት ጽሑፍ አጋርተዋል። የኢዝቦላህ የቀድሞ መሪ ሐሰን ነስረላህ ባለፈው ዓመት እስራኤል በኢዝቦላህ ላይ ባካሄደችው ዘመቻ መገደላቸው ይታወሳል። እስራኤልን በሚያስፈራሩ አሸባሪዎች ላይ ቴልአቪቭ ትዕግሥት እንዳጣችና እንዲጠነቀቁ በተጨማሪም እንዲረዱት ለሊባኖሱ የህዝቦላህ ተግሳጽ አቀርባለሁ ሲሉ ማክለዋል። የህዝቦላህ መሪ ናይም ቃሴም ሐሙስ ዕለት እንዳሉት ከሆነም የሊባኖስ ቡድን በኢራን ላይ እየተወሰደ ያለውን ጨካኝ የእስራኤል አሜሪካውያን ጥቃት ላይ እርምጃ ቡድኑ እንደሚወስድ አስታውቋል። በሌላ በኩል የሊባኖስ ተደማጭነት ያላቸው የፓርላማ አፈ ጉባኤ ናቢ በሪ በሀገሪቱ ውስጥ ከፍተኛ የሺአ ፖለቲካ ሙስሊምኛና ህዝቡላህ የቅርባ ጋር ሲሆኑ ትናንት ምሽት ለሀገር ውስጥ ኤምቲቪ ዜና ሲናገሩ ሊባኖስ በእስራኤል ግጭት ከኢራን ጋር እንደማትቀላቀል ያላቸውን ማረጋገጫ ገልጸዋል። ሊባኖስ ወደ ጦርነት እንደማትገባ ሁለት መቶ ፐርሰንት እርግጠኛ ነኝ ሲሉ ቤሪ ለዜና ምንጩ ተናግረዋል። ምክንያቱ ደግሞ ይህንን ለማድረግ ምንም ፍላጎት ስለሌላትና ብዙ ዋጋ ስለሚያስከፍል እንደሆነም ገልጸዋል። አክለውም ኢራንኛን አትፈልግም፣ ድጋፍም የሚያስፈልገው ለእስራኤል ነው ሲሉ ተደምጠዋል። ከዚሁ ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት ሁለት ሳምንታት ውስጥ በኢራንና እስራኤል ግጭት ውስጥ በቀጥታ ስለሚኖራቸው ሚና ከውሳኔ እንደሚደርሱ ነጩ ቤተ መንግስት አስታውቋል። በቤተ መንግስቱ ጋዜጣዊ መግለጫ የፕሬስ ሴክሬታሪ ኃላፊዋ ካሮሊን ሌቪት የትራምፕን መልእክት ግልጽ ያደረገች ሲሆን በቅርቡ ከኢራን ጋር ሊኖር የሚችለውን የድርድል ዕድል መሠረት በማድረግ በሚቀጥሉት ሁለት ሳምንታት ውስጥ በሁለቱ ሀገራት ጦርነት መካከል አሜሪካ ስለሚኖራት ሚና ከውሳኔ ደርሳለሁ ማለታቸውን አስታውቃለች። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር ምክትል ሚኒስትር ለቢቢሲ እንደተናገሩት ከሆነም አሜሪካ ጣልቃ ከገባች በአካባቢው የከፋ ነገር እንደሚፈጠር ተናግረው ይህ የአሜሪካ ጦርነት አይደለም ማለታቸውም ይታወሳል። ክቡራትና ክቡራን ቤተሰቦቻችን አብራችሁን ስለቆያችሁ እያመሰገንን በቀጣይ እስከምንገናኝ መልካሙን ሁሉ ባላችሁበት ተመኘን።